ፓስፖርቶች ከሳምንት በኋላ ይደርሳል። ነገ ደግሞ የሜዲካል ምርመራ እናደርጋለን። ሳላስብሽ ደበበ በደሞ ውስጥ የኤች አይቪ ቫይረስ ተገኝቷል። ቆይ ግን ሳላስብሽ በምን መልኩ ነው ልይዝሽ የቻለ? በቃ በቃ ሳላስብሽ ተይው፣ በቃ ተረጋጊ። አይ ስደት ስደትን የመሰለ ምን ክፉ ነገር አለ። ኮኮብ አዲስ አበባ እንዴት አየሻት? ወይ ማሚዬ፣ እኔ ኮ አዲስ አበባን በደንብ አላቃትም። ታቂ የለ ወዲያው ኮ ነው ወደ አረብ ሀገር ሄድኩት። አዎ ኮኮብ፣ እሱስ ልክ ነሽ። አሁን በደንብ ተያታለሽ። እኔ ምልሽ ማሚዬ፣ ያቺ ከኛ ሀገር መጣች ያልሻት ልጅ አረብ ሀገር ልንልካት የነበረችው ምንሆና ነው ሀሳቧን የቀየረችው? አይ ኮኮብ፣ እኔ እዚሁ እንድትሆን ፈለኩኝ። እዚ ሆና ትምህርቷ እንድትማር ደግሞ በትምህርቷ እንዴት ጎበዝ መሰለች! እንዴ! በትምህርቷማ ጎበዝ ከሆነች እንደ ሀገር ማን አለ! ደስ ይላል። ጥሩ ነው። ኮኪ፣ ነይ ግቢያ። እሺ ማሚዬ። በስመአብ እንዴት ነው የሚያምረው ግቢው! ወይ ማሚዬ፣ አዲስ ሆነብሽ እንዴት አው በጣም ነው የሚያምረው! ወይ ማሚዬ፣ ቤቱንም ያደሹት ነው የሚመስለው። እስኪ አይቼው ልምጣ። ነገሩ ብዙ ጊዜዋ ስለሆነ ተቀይሮባታል ታውቃለህ። እሷ ከሄደች በኋላ እራሱ እኮ ብዙ ጊዜ ታድሷል። ወይኔ ማሚ ማሻላ ማሻላ! ወይኔ እንዴት እንደሚያምር! እኛ እዛው እዛው እኛ አረብ ሀገር እኮ መስሏል። እውነት እውነት በቃ ሲያምር ቴዎድሮስ፣ ሀገርን የመሰለ ምና ለእኛ ሀገር ከሁሉ ነገር አላት። ልክ ነሽ። አየሩ ራሱ ገና ስገባ ነው በቃ ደስ ያለኝ ነው። ሻንጣዎችን ተወርዳችሁ። መኪናው ሲገባ በኋላ ከመኪናው መግባት አይችልም። በቃ በኋላ ታውቁ። በደንብ ተሳሳሙ። የሀገርሽ ልጅ እኮ ናት እንዴ? የሀገሬ ልጅ ባትሆንስ? እንዴት ነሽ? ሰላም፣ በሰላም መጣሽ? በጣም ደስ የሚለው ደስ ደስ። አቶ ደበበን ታውቂያቸዋለሽ? አቶ ደበበ የሚባሉ የወይዘሮ አየነች ነው ነገሯ አንቺ ነው እናንተ ከዛ ሀገር ትመጡና አረብ ሀገር አረብ ሀገር ትላላችሁ። በአዲስ አበባ መታረሱ አበባ ነው የመሰለች ቆንጅ ደስ የምትልናት። አይ ማሚዬ፣ ከልብ እናት እኮ ነሽ። ምስር በስጋ ማሬኝ ስልሽ ይኸው ችክን አድርገሽ በድስት ሰርተሽ ጠበቅሽኝ። የምር ማሚዬ፣ በጣም አምኖማ። መሰግነ አንቺንም፣ አንቺ ነው የሰጠኝን ፈጣሪ ነው። አቤት አቤት፣ ትልቅ ነገር እንደተደረገለት ሰው በያሁን፣ አምሮትሽ ወጣልሽ ማምዬ። እውነት እየቀለድኩ አይደለም። አሁን እኮ እዚ ያለሁት ባንቺ ነው። ያኔ ትምህርት አልሳካ ሲለኝ እኔና አባቴ እግርሽ ላይ ወድቀን ስንለምንሽ ቤትሽ አምጥተሽ እዛ ሲሄድ ስራ እንዳይቸግረኝ ቋንቋ እንዳይቸግረኝ አስተምረሽ። አረ፣ አንቺ ውለታ ብዙ ነው እናቴ። በገንዘብ ሳይቀር ደግፈሽኝ፣ በዛ ላይ ደግሞ ይኸው አሁን ስመለስ በአማረ ድግስ ተቀበልሽኝ። ታዲያ ይሄ የአንቺ ነገር አይከብድም፣ ሀይማሚዬ እንደዚህ እኮ አንዳንዴ ም እናት አትሆንም። ይኸውልሽ ኮኮብዬ እናት፣ ወንድም፣ እህት ጠቅላላ ዝምድና በመዋለድ ብቻ አይደለም፣ ሁልጊዜ ባለ ፍቅር፣ በመረዳዳት በመተሳሰብ ሁሉን ነገር በማድረግ ጓደኝነትም ዝምድናም ይፈጠራል። የሰው ልጅ ደግሞ አየሽ በህይወቱ ብዙ ሊጥሉት ሊያስሰናክሉት የሚችሉ ነገሮች ሁሉ ይገጥመዋል። ነገር ግን እኛ ካረዳ ነው ወድቆ ተሰብሮ ሊቀር ይችላል እኛ ደግፈ ነው ከተነሳ ደግሞ ከፍ ብሎ ይበራል። አየሽ፣ እኛ በወደቅን ጊዜ ደግሞ እሱ ሊሆን ይችላል የሚያነሳል። ያው መቼስ በሰፈሩ ቁና መሰፈር አይቀር የሚባል የለ። የምንሰፍረውን ነገር ሁሉ በተቻለ መጠን ጥሩ መሆኑን ማረጋገጥ አለብን። እኔ ግን አንቺ ያደረግሽልኝ ውለታ እንዴትና መቼ ይሁን የምከፍለው ውለታ ብለሽ ካሰብሽው፣ አትጨነቂ። ጊዜ ቆጥሮ ይመጣል። ኮፊ የእንጀራ እናፈቀሽ ሽ ከዛም እኮ እናገኛለን ግን እንዲያን ያል አደለም። እንደዚህ እንደ ኢትዮጵያ እንጀራ ከስንት ጊዜ አንዴ ማቆም ራሱ አልቻልኩ። የሩዝ እንጀራ የእኔ ቆንጆ ልጅ እኮ ፍቅር እኮ ነው። እህቶችን አየቻል፣ ደስ አይልም ወይ ነው ውሻዬ። በኋላ ታጎርዘኛለች ብላ እና አሁን እዛ እንጀራ ምንም ሳትበይኝ መጣሽ። ሳላስብሽ እንጀራ አለ፣ ግን ለስንት አንዴ ነው የምናገኘው? ደግሞ እንደዚህ የሚጣፍጥ አደለም

በሉ እየበላችሁ። ምን ይጨመርሽ? ኮክ ምንም? ማሚዬ ሁሉም አለ ይኸው አጠገብ ያለ ሁሉንም። አልጠፈጠሽም? ምን ይኮከል? በጣም ነው የሚጣፍጠው። እውነት? ምስሩነት እንደ ምስሯንም አማራኝ ስላልሽ እሚቴን አተሰራችልሽ። ቴቴ አዎ ማሚዬ፣ እውነት አመሰግንሻለሁ ለዚህ ቫይብ።

አቤስ እንዴ ኮኪ ውይ ናውዴ ፈለግሽኝ ሰለክሽን ይኔ አዎ አልሰማሁሽም ነበር የት እየሄድክ ነው ክላስ ነው ውይ በእናትህ በጣም የምፈልግ ናቆላ ሳይ ቆይ በእናትህ ናውዴ እዚህ እዚህ ቦታ እንድትወስደኝ ተስተይ ፈልጋል ይሄን ቦታ ታውቀዋለህ አቆል ይሄንንስ አዎ ይሄንንስ አቆል በእናትህ ናውዴ እነዚህ ቦታዎች ወሰደኝ እንዴ ኮኪ እዚህ ሁሉ ቦታ ለሚሄድ ነው ፋፈሮይት ላይ ያስቀምሻቸው አዎ በእናትህ ናውዴ እዚህ ቦታ ሜጥ በጣም ነው የምፈልገው በቃ እንዴ ኮኪ እሺ፣ እንደዛ ከሆነ ከሳት ክላስ ከሌለ ለማመቻቸት ይሞክራል። ግ ግን ወደ ነገ እናደርጋለን። ችግር የለውም፣ ብቻ መሄድ ነው የምፈልገው። በቅርቡ አድርግልኝ። ግን ኮኪ በጣም ውድ ናቸው እኮ እነዚህ። ጉድ ያወጣውን ያውጣን። አውዴ በቃ ፎቶዬን ተነስቼ እዚህ ቦታ ሂቼ ፖስት እያደረኩኝ የማዳም ቅመሞችን ማንጫጫት ነው የምፈልገው በቃ። እሺ ችግር የለውም፣ ከቻልክ ቶሎ ተመለስ። ይባላል። ሳላስብሽ ምንድን ነው? እንዴት አደርሽ እያልኩሽ ነው። እግዚአብሔር ይመስገን ማሜ። የተኝታ ነው። እረ እሷ በጠዋት ነው የወጣችሁ ስራ አለብኝ ብላ። ቁርስም ልቀሳቅስሽ ስል አይ ደክማታል ብላ እንደዚያም አልኩሽኝ። እኔ አልቀሰቀስኩሽ። ችግር የለም ሳላስብሽ። እኔ የምልሽ ስልክ አለሽ አይደለ? እኔ ኢትዮጵያ ስልክ የለኝም እና እንድደውልበት እንድትሰጭኝ ነበረ። አለ፣ እትዬ እዛ ትምህርት ቤት ስሄድ እንድንገናኝ ብላ የገዛችልኝ ስልክ አለ። ላምታለሽ ኧረ፣ ችግር የለው። ምን ይወስደዋለት። ያለው መኝታ ቤት ነው። እሺ፣ ስልክሽ ፓስወርድ ያለው ሄሎ እየው፣ አቤት። ማን ልበል? እኔ አላምንም፣ ድምጽህ የጠፋብህ ኮኪ እኮ ነኝ። ይኮኪ፣ እንዴት ነሽ? መጣሁ እንዳትይም ብቻ አልኮ። እንግዲህ ታዲያ ለምን ቀድመሽ አልነገርሽ እንድቀበልሽ? አይ ቤተሰቦቼ ስላሉ እነሱ ናቸው መጥተህ የተቀበሉኝ። ታዲያ መቼ እንገናኝ? ውይ ኮኪ ብታይ አንድ ስራ መቶብኝ ወደ ክፍለ ሀገር ወጣሁ፣ ከትንሽ ቀን በኋላ ግን እመለሳለሁ። ውይ አንተ ደግሞ እኔን አጣድፋስ መጥተህ ከከተማ ወጣሁ ትላለህ። የምር ስመጣ አክሳለሁ። አንቺም ቀድመሽ ብትነግሪኝ ጥሩ ነበር። እኔማ ማ ሰርፕራይዝ አደርጋሃለሁ ብዬ ነበረ። አንተ ለሰርፕራይዝ አትሆንም እንጂ። የምር እልሻለሁ። አሁንም ቢሆን ሰርፕራይዝ ሆኛለሁ። ያልጠበኩት ነገር ነው። ይሁንልሽ። እሺ፣ ስትመጣ ደውልልኝ። ይሄ እኔ ስልክ አይደለም። እኔ ስልክ እስከማውጣ ድረስ በዚህ ታገኘኛለህ። እሺ፣ ቆንጆ ሰላም። እሺ፣ በቃ ሰላም፣ ተመለስ። እሺ፣ ቻው ሄሎ አቤል፣ አንድ ጊዜ ቢሮ ና ግባ። ቁጭ። በሰላም ነው የዘሮ ሮማን? ቆይ ምንድን ነው የተፈጠረው? አንድ ሳምንት ሙሉ ምንም አይነት ሪፖርት አላቀረባችሁም። በዛ ላይ ደግሞ ቀጣይ ላይ ቢሰራ ኢቨንት አለ ብያችሁ ነበር። ለዛ ምንም አይነት ማርኬተር አላቀረባችሁም። ይሄ ምን ማለት ነው? ይኸውልሽ፣ ወይዘሮ ሮማን ሪፖርቱን በአግባቡ ተሰርቶ አልቋል። አሁን ሰው በጣም ለሀ ሰጣታለሁ። ግን የማርኬተሮች ጉዳይ በጀት ክፍል ያወጣልን የበጀት ሂሳብ በቂ የሆኑ የማርኬቲንግ ባለሙያዎች እንድናመጣ ይረዳል። እሱንም ደግሞ ልናወራሽ ትናንት ተሰብስበን እየጠበቅንሽ ነበር። ትናንት ማልችልበት ሁኔታ ውስጥ ስለነበርኩ ስራ አልገባሁም። ጥሩ ሪፖርቱን አስገባ፣ ከዛ እኔ የማየዋለሁ። ስለ ሰራተኞቹ ደግሞ ማርኬተሮቹ የዚህ ኢቨንት የጀርባ አጥንት ስለሆኑ ሁሉንም ነገር አይቼ ባጀቱን አስተካክላለሁ። እሺ ወይዘሮ ሮማን፣ በቅርቡ ደግሞ አንድ የብሬቬሬጅ ካምፓኒ የአውትሶርሱን ሊሰጠን ጫፍ ላይ ደርሰናል። ደስ የሚል ዜና ነው። ከአራዳ ካምፓኒ ነው። እንዲህ? እንዴት አወቅሽ? ሰርፕራይዝ ልናረግሽ ነበር እኮ ሃሳባችን። ኦ ሶሪ፣ ባለቤቱ ደውሎልኝ ነበረ። ግን አልሰማሁም። ጨርሳችሁ ሳይሆኑ ለእኔ ሰርፕራይዙ እሱ፣ ልክ ነው። አሁን የተወሰኑ ስራዎች አሉ ወደ ቢሮ ልመለስ መሰለኝ። ጥሩ፣ እሺ፣ እሺ፣ መልካም ቀን ለወላችን እኔ እናት ስታሳዝን እንዴ ነው፣ ወዴ መጣ እንዴ? ብታይ ስታሳዝን። ፊልም እያየሁ እና ብቻሽን አስራች እንዴ? ግን በዚህ ሳትመጣ አንቺ እራስሽ እን ከሰዓት የሆነ ቦታ እንሄዳለን አላልሽኝም? እኔ አላምልም። ልንሄድ ነው ታዲያ። ምን ነው ሀሳብሽን ቀየርሽ? ኧረ አልቀየርኩም። ግን እቤቱ እንደዚህ በቃ ዘግተን ብና ምን እሄድኩ ለእሷ ታስቢ? ብቻውን መዘጋት በቃ የለመደው ችግር። እንደዛ ከሆነ ተነስቼ ልብሴ ልለባብስ። እሺ እኔ የምልሽ ሳላስበሽስ? ሳላስበሽ ክላስ ብላ ሄዳለች። ክላስ? ወይኔ ሞልቶልኝ እኮ እሷን፣ በጣም ደስ ይለኛል። ና ቶሎ ደውልላት በቃ ስልኳ ስለሌለኝ ማሚ ጋር አነሳችልህ? ኧረ አላነሳችም። ድጋሚ ልደውላት። ሄሎ፣ ናውዴ። ሄሎ ማሚ፣ ስራ በዛብሽ እንዴ? አዎ ትንሽ። ምን ፈልገህ ነው? ቶሎ ንገረኝ። እኔ ናኮኪ ልንወጣ ነበረ። እሷም መሄድ የምትፈልግበት ቦታ አለ። እሺ ጥሩ። እና ምን ልርዳችሁ? ያሳላስበሽን ስልክ ቴክስት አድርጊልን። አብረን በዛው ደውለንላት ይዘናት ልን ደስበን ነው ሁሉና እንደውም ኮኪ መጀመሪያ ሲም ታውጣ። መጀመሪያ እሺ፣ በጣም ነው ያማረብህ

የምር ነው ወዲህ። በጣም ነው የማመስግን። እንደዚህ የሚያምር ቤት አመጣኸኝ ው ቆታኛለ ደግሞ ፎቶ ሶስኪን ጓደኞቼ ነው ማስቀማበት እ እንደዚህ ነገር እንዳሰ እንዲ እነሱ ይናፍቃሉ። ለምንድ ነው እባክህ? እዛ እኮ ሞልቷል፣ ግን ችግሩ የሚለቃቸው የለም። እውነት እኔ ዛሬ ደስ ብሎኛል። ለካ እንዲህ ያለ ህይወት አለ። አዎ ሳላስብሽ፣ ቆይ ገና ምን አይተሽ፣ ገና ብዙ ቦታ ነው የምንሄደው በተለይ እኔ ክላስ ከጨረስኩ በኋላ ስራ ፍለጋ ሀገራችን እስኪቀጥን ነው የሚዞሩ። ሂድ ሮማንን የመሰለች እናት ያለች ለዛም ያን የመሰለ ድርጅት ያላት ሴት የምን እግር ማቅጠን ነው? ምን አለን ትምህርት በገባኝና እሷ ስር ቁጭ ብዬ እየተማርኩም እየሰራሁም በኖርኩ ነበር። እቴቴ እኮ ሰው ሳትሆን መልካምነት የበዛ ሴት ናት። ኧረ እባክሽ አታጭበርብር ሳላስበሽ። ኧረ እኔ ብሬን ነው በእናትህ ሳላስብሽ፣ ፎቶ ቆንጆ ፎቶ ነው የምንነሳው ኮ። እንዴት አደራችሁ? እንዴት አደሽ ማሚዬ? ዛሬ በጠዋት ነው ፎን አድርጋችሁት፣ የለም ዛሬ ትንሽ አሞኛል። ምን እንደሆን እንኳ አላውቅም። ምን ነው ምንድነው የሚሰማሽ ማምዬ? እንጃ ብርድ ብርድ ይለኛል። ብርድ መቶሽ ይሆናላ ቴቴ። ምችም እኮ ሲያማታ እንደዚሁ ብርድ ብርድ ይላል። ወይ ዳማከሴ ነገር ፈልጌ ልምጣ። አሁ ልክ ነሽ ሳላስብሽ ግን፣ የዚህ ሰፈር ደግሞ ዳማከሴ የለም ማስታገሻው። ስጀስቲ ስቲ ቡና ጠጥቼ ትንሽ ይተኛበታል። ዛሬ ቤት ረፊና ራስሽን አስታሚኝ። ድካምም እኮ ሊሆን ይችላል። ወይ ማረፍ ከምሳ በኋላ ደግሞ መግባት አለብኝ። እንዴ ሐኪም ቤት እንሂድ እንጂ። አንተ ደግሞ በትንሽ በትልቁ ሆስፒታል ይኬዳል እንዴ? ባይሆን ካልተሻለኝ ያንን ማስታገሻ ገዝተል ትመጣለህ። እሺ ማምዬ፣ ግን እንዳትደብቂኝ ከባሰብሽ ቶሎ ሐኪም ቤት እንሄዳለን። እሺ አልኩ እኮ እንዴ። ናውዴ፣ እሺ ካልሽ ማምዬ። አሁንስ እንዴት ነሽ? አሁን በጣም ደህና ነኝ። የሚብስብኝ መስሎኝ ነበር። አቴቴ አቤት ሳላስብሽ ትናንትና እዛ የምማርበት ትምህርት ቤት አንድ ሴት መታ ነበረ ካም ከዛ ሁሉ ካሉ ልጆች ሁሉ ላይ ይመርጣ ለሥራ ፈልገሻለሁ አለቺ የምን ሥራ አሁን ለምማረው ትምርት ነው ናት አሉ። እና ከጻፍኩ ጽሁፍ ጋር ያንቺ መልክ ነው ሁኔታ ብቻ ይመሳሰላል አለቺ ከያዛው መርጣኝ ሄደች ውይ በቃ ታዋቂ ተዋናይ ልትሆኝ ነው። እኔ ላንቺ በጣም ደስተኛ ነኝ። ብቻ ራስሽን እየጠበቅሽ አስተማሪያችንን አወራችሁና ነገ ይዤ መጣለሁኝ። ይሄ የጻፈችውን ጽሁፍ ይዤ መጣለሁኝ። እናም አንተ ትንሽ ትንሽ ታግዛታለህ ብለው ሄደች። ማሚዬ ትናንትና የተነሳኋቸውን ፎቶዎቼ ቪዲዮዎቼ፣ ሌሊቱን በሙሉ ኢንስታግራም ነሽ ፌስቡክ ነሽ ቲክቶክ ነሽ በቃ ያልፖሰትኩበት ሶሻል ሚዲያ የለም። የታባቱ ምቀኛ! ቀጥል ይበል። አይ ኮኪ እንደው ምን ይሻልሻል? ደግሞ የምን ምቀኛ ነው? አይ ማሚዬ፣ እዛ እኮ ከአሰሪዎቻችን ይልቅ የአገራችን ልጆች ናቸው ምቀኞቻችን። አሁን አስበሸዋል ማሚዬ፣ ሀገሬ ገብቼ በዛ ላይ እየተዝናን ነው። ደግሞ ከሀገር ወቶ የምንመቀኛኘት ነው? መልካሞችም እኮ አሉ። ግን ያው ክፉም እንዳለ መልካም አለ። በተለይ ማሚ አሰሪዎችሽ ከወደዱ ሽማ እንደ ሀገርሽ ልጆች ምቀኛ የሚሆንብሽ የሉም። እና ቤታችን ትልቅ አክትረስ የፊልም ቷኔ ሊኖረን ነዋ! ስክሪፕቱን እስከማየው በጣም ቸኩያለሁ። ዛሬ ማታ እኮ ይዤ እመጣለሁ። በእውነት እውነት? መልካም ሳላስበሽ ይዘች ነው። ጥሩ ነው ግን ደግሞ አየሽ፣ ውሉንም ይዘች በደንብ አይተን ነው የምንፈርመው። እሺ፣ መፈረም ያለብሽ እኔ በደንብ አይቼው ነው አንተ ማተብን አታስተካክልም እ ሁሌ እኮ ነው ማስተካከሉ። ብታይ ጥርሳ ላይ እውነቴ ልኮ ነው ልጅ ይመስል ማተብን እንኳን ማስተካከላችልም። እሱን አስተካክለዋለሁ። ግን ማሚ ስትመጣ በደንባ በጣም ነጭ ነበረች። አንተና እንዲህ ግብግብ እያረከኝ ማሚ ግን ችግር ትግሬ የለውም። ማሚ አንዴ አሁን ምንም አለ ለት ምንም አይደለም። ግን ያው ባስቀመጥሽን ቦታ አገኘሽን? ስልክሽ እኮ አይሰራም። ቀን መብራት ጠፍቶም አልነበር፣ ስልኬንም አልሰካሁት ነበር። ስልኬ እኮ እዛ እኮ ነው። በያ ላይ ደግሞ ከዛች ከጻፈችውና ከአስተማሪ ጋር ሆነን ስንወያዩ እኮ ነው የቆየሁት። እና ይሄ አሹሱ ነው። አዎ። ግን እኔ ምንም አመስልም። እኔ እንደው ግራ ግብት ትብሎኛል። ሴትየዋማ የሆነ የታያት ነገር ባይኖር ትመስያታለሽ አትልሽም ነበር። እስኪ አምጪ ለየው። ይኸው ማምዬ። እስኪ አንቺ ጮክ ብለሽ አንብቢው። ኦኬ። እዚህ ጋር የገጸ ባህሪ ገለጻ ይላል። አንቺ የትኛዋን ገጸ ባህሪ ነው የምትጫወቺው? የገጠር ስሜ ለምለም፣ እዚህ ከተማ ደግሞ ስመጣ ሊሊ አሉኝ። አዎ። ይሄው እዚህ ጋር አገኘሁት። ለምለም ወይም ሊሊ ዋና ገጸ ባህሪዋን ተከታ የምትጫወት ናት ይላል። ማሻላ ምንኛ እድለኛ ነች ሳላስበሽ፣ እንዴት ደስ ይላል። ተወልዳ ያደገችው በገጠር ከተማ ሲሆን ቤተሰቦቿ በደረሰባቸው ችግር ምክንያት እሷ ወደ አዲስ አበባ መታ አዲስ አበባ ተቀጥራ የሰው ቤት ሰራተኛ ነች ይላል። እየሰራች እያለች ያሰሪዋ ልጅ ደግሞ ለአንድ ስራ ያጫታል። ስራውም የነበረው ባለ ትዳር ወንዶችን እያማገጠችና የሚያደነዝዝ መድኃኒት በመኝታ ቤት ውስጥ እየሰጠች የወንዶችን ቪዲዮ በመቅረጽ ለባለቤታቸው አሳያለሁ እያለች ብር መቀበል ነው። እሺ ሳላስበሽ፣ የገጠር ዋንስ ልትጮቻ ትችያለሽ። የከተማዋን ግን ምን ልታደርጊያት ነው? አዘጋጇማ ያለችው እንደው ይሄ አለባበሱንም አመጋገቡንም ምኑንም በትንሹ እኛ እናሳይሻለን። በያ ላይ ደግሞ ቤት የሚረደር ሰው ካለ ያሳዩሽ ብላኛለች እኔ አለው። በዛ ላይ ደግሞ ናኦድ ይረዳሻል በአመጋገቡ ላይ እሺ። በአለባበሱና በአነጋገሩ ላይ ግን እኔ የለሁበት። ሳላስብሽ ጥሩ እድል ነው። ኮኮብና ናኦድ ካሰለጠኑሽ ደግሞ አንቺ ቶሎ ምትለምጂ ይመስለኛል። በሉ እንግዲህ እናንተም ወደ ስራችሁ ግቡ። በደስታ ነዋ ማሚዬ። ኮኪ ግን ቤተሰቦችሽ መቼ ሄደሽ ልጠይቂያቸው አሰብሽ? እኔ ሽማግሌ ካስላኩ በኋላ ነው ቤተሰቦቼ ጋር የምሄደው። እንዴ ተጣልታችኋል? የምን ሽማግሌ ነው? እንደሱ አይደለም ማሚዬ፣ እኔ እዚ የመጣሁት ባል ለማግባት ቤተሰብ ለመመስረት ነው። እስካሁን ደግሞ ያው ማገባው ባል አላገኘሁም። ያው እንግዲህ የአገሬ ልጅ ማገባውን ሳገኝ ሽማግሌ አስልኬ ቤተሰቦቼ እንደመጣሁም እንደማገባም ቤተሰብ እንደምመሰረትም በዛ ነው የማሳውቃቸው። አይኮኪ አንቺ ራስሽ እኮ ሰርፕራይዝ ይሆንሽ ልጅ ነሽ። አሁን በዚህ አጭር ጊዜ ውስጥ እንዴት ነው ከዚህ ሁሉ እንዳንቺ ባልመርጠሽ የምታገቢው እ ማሚዬ እንደ አንቺ ጊዜ መሰለሽ እንዴ? አሁን እኮ ዴት የሚባል ነገር መጥቷል። እስቲ እንግዲህ እናያለን፣ ያንቺ ሚዛን የሚደፋውን ወንድ እስከምታገኝ ድረስ ስንት ወንድ ጋር ዴት እንደምታደርጊ ማምዬ። እኔ የምፈልገው አግብቼ ወልጄ የራሴ ቤት ኖሩኝ፣ ሰራተኛ ቀጥሬ፣ ብቻ ምን አለፋሽ ማምዬ፣ እኔ መኖር የምፈልገው ልክ እንደማዳሜ ነው። ያርግልሽ፣ የኔ ምኞቴ ነው። አዎ፣ በእናትሽ ማምዬ፣ እኔማ እሱን ህይወት ካልኖርኩ። ትኖሪያለሽ ኮክዬ።